ግን ደግሞ ስሚኝ፣ የሳሜት ወንድም ነህ የሻንሳላን ደም ውስጥ አለ የምትይኝ ከሆነ በደንብ ይገባኛል። ችግር የለው፣ አንቺ ብቻ ሰላም ሁኝልኝ። አይ አይሶ እኔ አሁንም ለማመን አልቻልኩም ታሴን እና ግን የእውነት ሳሜት ወንድም ነው ማለት ነው አደለ? አዎ። ስምሮ ህክመትም አዎ አንድ ሌላ የምነግርሽ ነገር አለ፣ ስሙ ግን እባክሽ ምንም እንዳትደናገጭ እሺ። ታሲን ምን ተፈጠረ? ልጆቹ የሆኑት ነገር? አይ አይ አይ፣ ሁሉም ነገር ሰላም ነው። ልጆችሽም ሰላም ናቸው። ሁሉም ደህና ናቸው። ጉዳዩ ተፈቷል። እነዛ ሻንሳላኖች ሜሌክን አግተዋት ነበረ። ምን? አዎ፣ ግን ደህና ናት። ተመልሳለች። ቤት ናት ያለችው። ለምን እንደነ ይወሰዷት? ቆይ ለምንድን እንደነ ይወሰዷት? እሺ፣ ኑ ሴፍ ላይን ወደኛ ቤት አምጥቷት ነበረ እና በዛ ምክንያት ሜሌክን አግተው ወሰዷት ከዛ ሴቪ ላይን ስጡንና መሌክን ውሰዷት ብለው ተደራደሩ። እንደዛ ነው። እኔ እማመን አልችልም። መሌክ፣ ጉዴ የቅመም ሻይ አፍልቼልሻለሁ በትኩሱ ጠጪውሽ። በጣም አመሰግናለሁ። የተባረከ ይሆንልሽ። አመሰግናለሁ እህቴ። የተባረከ ይሆንልሽ። መሌክ፣ እንዴት ነሽ ልጄ? ደና ነሽ? ደና ነኝ እህቴ ካድሬ፣ ፈጣሪ ይመስገን። አንቺ ሴቪ ላይ ደናነኛ? አመሰግናለሁ። ሁላችሁም ደና ሁኑ። የምትፈልጉት ነገር ካለ ጥሩኝ፣ እመጣለሁ። እሺ ውይ በጣም ጥሩ ሰው ነች፣ በጣም እንኳን ደህና መጣሽ። ወይዘሮ ዝምሮ አመሰግናለሁ። ኤርካን፣ ሁሉም ሰላም ነው አይደል? ሁሉም ነገር ሰላም ነው አለቃ ታሲነ። እኔ ልገባ ነው። መልካም ስራ ወንድሞች። በእና አመሰግናለን። መሌክ፣ እማዬ ደህና ነሽ? ኔ ልጅ ደህና ነኝ፣ አታስቢ። እውነቱን ነገር ልጅ። ሁሉም ነገር ሰላም ነው፣ ደህና ነኝ፣ ምንም አታስቢ። እውነቱን ንገሪኝ። ሁለታችንም ደህና ነን። በጣም ጥሩ ሴቪ ላይ በጣም ደስ ብሎኛል። አመሰግናለሁ። እንኳን ደህና መጣሽ። በሉ በሉ ተቀመጡ። እንኳን ደህና መጣሽ። ተቀመጭ። እማዬ ምንድን ነው በሐሳብ የሄድሽው? ስለምን እያሰብሽ ነው? ንገሪኝ። ምንም እንዲሁ ብቻ ግን ማንም ሰው ከዛ ቤተሰብ የተንኮል ግፍ ሊያመልጥ አለመቻሉ ገርሞኝ ነው። ያግቱናል፣ ያስሩናል፣ ያባሩናል፣ ምንም አልቀርም፣ ሁሉንም ነገር ያረጉብናል። አይ ስምሩ፣ ጊዜው ሲመጣ ላደረጉት ነገር በሙሉ ይከፍላሉ አንድ በአንድ። ግን አንድ ነገር ልንገርሽ፣ ሁሉንም ነገር በእነሱ ማሳበብ የለብንም። ምስጋና ለእነሱ እንደዚህ ያለ ሰፊ ቤተሰብ ለመሆን ችለናል። እኔ በሱ በጣም ደስተኛ ነኝ። እውነት ደስተኛ ነኝ። አዎ ደስ ይላል። መልክ የነበረችበት ቦታ ሰዎችን አስቀምጬ ነበር አላልክም? ታዲያ እንዴት ነው ያመለጠቻቸው? ያው የሆነ ሰው አግዟት ነው የሚሆነው። ምናልባት ታሐሲን ይሆናል። ሰውየው እዚህ ቤት ውስጥ ሰላይ ያለው ይመስለኛል ወንድሜ። እውነት የሆነ መረጃ የሚያቀብለው ሰው አለ። ማን ሊሆን ይችላል? ማን ሊሆን ይችላል? አዎ የሌለ ነገር ማውራታቸውን አቁሙ። ስለፈጠራቸው አምላክ ከዚህ ቤት ውስጥ ማን ደፍሮ ለታሲን ወሬ ሊያቀብለው ይችላል? ጀና፣ እናት፣ ቡኒያሚን ወይስ ኤስማ? ማለቴ እነሱ ለእኛ ለአመታት አገልግለውናል። ምንም ስሜት አይሰጥም። አድርጌው አድርጌው ለማንኛውም ፈጣሪ ነው የሚያውቀው። ጀናን ደግሞ በታሪክ አታደርገው። ሳሚት ውዴ፣ ስማ፣ እኔ አንተን ቢያደርገኝ ሕክመት ያለችውን ነገር ቸል አልልም። በጣም ልክ ናት። ተመልከት፣ ይሄ አቶ ታህሴን የተባለ ሰውዬ ምን እንዳደረገ ማለት እስኪ አስበው፣ እጁ፣ እንዲሁም ደግሞ አይኖቹ፣ ጆሮቹ ሳይቀር እዚህ ቤት ውስጥ ያሉ ነው የሚመስሉት እና እዚህ ቤት ውስጥ ሰላ ያስገብቷል እያልሽኝ ነው ያለሽው? እውነት ለመናገር እንደዚህ አይነት ነገር መስማቴ ምንም አላስደነቀኝም። አይገርምም። እኔም እኔም እኔ አንተም ብሆን በሩ ጋር ያሉትን ጥበቃዎች አጠናክር ነበር፣ ወይም ደግሞ ሌላ የተሻለ መንገድ እፈልጋለሁ። ይበልጥ ጠንካራ መሆን አለብን። እውነት ለመናገር ከእህት ኒያየት ጋር ለመስማማት አልፈልግም፣ ግን በአሁኑ ያለችው ነገር ልክ ነው። መጠንቀቅ አለብን፣ በጣም መጠንቀቅ አለብን ብዬ አስባለሁ። እንደምን አመሻችሁ። ደህና መሻህ። ምን? ሰዎቹ መጥተዋል። ውጭ እየጠበቁ ነው ያሉት። መሊክን እንዲጠብቁ መጋዘኑ ጋር ስላቆምናቸው ሰዎች ነው እያወራ ያለው። አዎ፣ ስለ እነሱ ነው፣ እና ውጭ እየጠበቁ ነው እስኪ ልጅቷ እንዴት እንዳመለጠቻቸው እንስማ። እሺ እናንተ ደግሞ ምንድነው እዛ ጋር የምታንሾካሽኩት? አባዬ፣ ሜሌክ የነበረችበት ቦታ ያቆምናቸው ጥበቆች መጥተዋል። ተከተለኝ ና። እሺ፣ መልካም ምግብ ይሆንላችሁ። እነዚህ ናቸው እነዚህ ናቸው። አቶ ሳሜት ሜሌክ ያመለጠችው ከእነዚህ ሶስት ሙትቶች ጥበቃ ስር ነው። እሺ ጥበቆች እስኪ ምን እንደተፈጠረ ንገሩ። ለምንድን ነው መልስ የማትሰጡት? አቶ ኢሳት ጥያቄ የጠቃችሁ ነው ያለው። በሉ መልሱለት፣ ንገሩት እና የክስተት እንዴት እንደተፈጠረ አቶ ሳሜት በደንብ ማወቅ አለበት። አይመስላችሁም? ሰዎች፣ በሉ ንገሩን። ብዙ ሆነው ወረዋችሁ፣ ሆነው መሳሪያ የታጠቁ ናቸው። ምንድን ነው የተፈጠረው? አይ አቶ ሳሜት ማንም ሰው ወደዛ ሲመጣ አላየንም። ታዲያ እንዴት ነው ያመለጠችው እ ወይስ ለቃችኋት ነው? አይ አለቃዬ፣ እንዴት እንደዛ እናደርጋለን። በኋላኛው በር በኩል ሰብራ ነው ያመለጠችው። በር ሰብራ ነው አላችሁ? ቆይ፣ እንዴት ነው በሩን ልትሰብረው የቻለችው? አቶ ሳሜት፣ እኔ ላስረዳህ። እነዚህ ሰዎች ማውራት አይችሉ። እነዚህ ሶስት ደነዞች ምን ሲያደርጉ እንዳመለጠቻቸው እኔ አስረዳሃለሁ። አስረዳለሁ። ውጩ በጣም ብርድ ስለነበረ መኪና ውስጥ የብርድ ማሞቂያውን ከፍተው ስልካቸው ላይ ተጥደው ነበር። ከዛ በኋላ እንቅልፍ ጣላችሁ አይዳል? ይሄ ሁሉ ነገር የተፈጠረው ከዛ በኋላ ነው። አይዳል መልስለት እንጂ። አይልክ አይደለም፣ እውነት እንቅልፍ አልወሰድንም ነበር። አራይናችን ለደቂቃም አልተከደለም፣ ሁሌም በንቃት ስንከታተል ነበር። እና ታዲያ ልጅቷ በሩን ስትሰብር ምንም ድምፅ አልሰማችሁም? ምንም አይነት ድምፅ አልሰማንም ነው የምትሉት አይደል? እንደዛ ምንም አልሰማንም አለቃ። ብንሰማ ማ ኑሮ አንዳችን ቢያንስ አንዳችሁ፣ ምን አንዳችሁ፣ ትወጡና ልጅቷን ለማየት ትሄዱ ነበር። በሩ ሲሰበር እንዴ ነው ድምፅ ልሰሙ የማችሉት? ወይስ ታምቡራችሁ ተመጥሶ ነበር? ተኝታችሁ ነበር አይደል አሁን እንደ ሬሳ ተገድማችሁ ነበረ። በላሁን ላቶስ አመት እውነቱን ንገረው። እሺ ተኝታችሁ እንደነበር አሁኑኑ ተናገር። እሺ ቡናያሚን ታዋቸው። በቃ ይሁን። በቃ ተመልከቱ፣ የዚህ ሰውዬ እጅ ነው የሚመግባችሁ። ምግብ ላፋችሁ የምታገኙት በሌላ ሰው ሳይሆን በዚህ ቤተሰብ ምክንያት ነው። ትሰሙኛላችሁ አደለ? እናንተ ማትረቡ የከዳችሁት ሻንሳላንን ነው። እኛ ና የከዳችሁት። ትሰሙኛላችሁ? እኛ ና የከዳችሁን። ምንድን ያልከው? ቆይ ምን አልኩኝ? ሻንሳላን ያልከው። ሻንሳላን አልኩ እንዴ በፈጣሪ ስም በጭራሽ እንደዛ አላልኩም። ብለሃል፣ ብለሃል፣ እውነት እንደዛ ብለህ ስትጠራ ሰምቻለሁ። አረ በጭራሽ ተናድጄ የሆነ ነገር ብዬ ሊሆን ይችላል፣ ግን እንደዛ በጭራሽ አላልኩም። ብለሃል! እሳት ታላልኩም ካለ በቃ ተወው። አላለም በቃ ተወው። ብሏል፣ ብሏል። ለማንኛውም የፈጣሪ አለ በቃ ዞር በሉ፣ እንዳላያችሁ ጥፉ እላችሁ። ሰዎች አንዴ ስሙ፣ ታውቃላችሁ፣ ማንም እንደዚህ አይነት እንዝላልነት በፍጹም ሊቀበል አይችልም። ራማዛን የእነዚህን ደሞዛቸውን ቁረጥባቸው፣ እና ደግሞ ዳግመኛ እዚህ ቤት እግራቸውን እንዳይረግጥ፣ ያለበለዚያ ጦርነት ይፈጠራል። ምን ይገትራችኋል አሁን? ከፊት ለፊት የጥፉ ሄዱ ሄዱ ሄዱ ከዚህ ከዚህ አባዬ፣ ቅደም ሰምቻለሁ። በደንብ እንደ ዘላልኩም እኮ ብልሃል። ይኸው ብሉ እናምሰዋዋዋዋው እህቴ፣ ካርድዬ ቡፌ አይደል እንደደረደርሽው። በሉ ብሉ፣ ኑ፣ አንተም ብላ። የተባረከ ይሆንላችሁ። እናመሰግናለን እህቴ ቆንጆ አስጨመረ። እዚህ ጋር ያለው ስጋ ኩኒ ነው፣ አውቃለሁ። ያንቺ ነው፣ ግን ይሄኛው ደግሞ በጣም ቆንጆ ይመስላል። በለው፣ ፍቅር ሰዎችን ያሳብዳል። ወንድሜ ባንዴ እንደዚህ በፍቅር የከነፈ ገራሚ ሰው ሆኖ በማየት በጭራሽ ማመን አልቻልኩም። የምን መክነፍ ነው? ስጋ ቁርጭ ስለሰጧት ነው እንዴ? ምን እያልሽ ነው ያለሽ? አይ እሱን ማለቴ አይደለም። በጣም ስለምትወዳትና ስለምታስብላት ትልቅ ቦታ ትሰጣታለ ለማለት ነው። በዛ ከሆነ ደግሞ አፍቃሪ ነኝ። ፍቅረኛ ለሰከንድ ቢሆን ከአእምሮ ህይወት አታውቅም። በይ ሳህንሽን አምጮ። እስኪ ከምቀኝ ለአንቺም ቆርጬ ልስጥሽ። አምጩ። አረን ያልቀን ነው። አልቀነውም። ስለፈጠረ አምላ ከራሴ ስጋ መቁረጥ እችላለሁ። ምንም ችግር የለውም። አታውቅም። እሺ አሁን አምጪው ስጭኝ። በቃ አንቺ ተወዳጅ ልጅ እኮ ነሽ። እሱማ እውነት ነው ማለት ያውቃለሁ። በጣም ጥሩ። በነገራችን ላይ ወይዘሮ ሀየት ናት ያስወጣችኝ። እሱን ታውቃላችሁ ወይ? እንዴት ወይዘሮን ሀየት ቆይ እንዴት ነው ማለቴ? ቡኒያሚንን ያለውበት ይዘው መጣችና ከዛ አይዞሽ ልጄ ብላ ከዛ መጋዘን አስወጣችኝ። እቺ የሴጣን ቆራጭ። ይቅርታማዬ አይ ችግር የለውም። እና ቆይታ ደምናለች። ለምን ብዬ ያደንኩሻለች? ምንም አላለችኝ። ብቻ እኔ ሰዎች ሳይመጡብን በፊት ከዚህ በፍጥነት እንወጣለችኝ። ከዛ ዚህ በር ድረሸኛችኝ እና ተመለሰች። ይሄው ነው። ኡፍ መልከ፣ እባክሽ እኔ የሌለ ነገር ማውራቱን አቁሚ። እቺ ሴትዮ ከበቂ በላይ አድርጋናለች እኮ። ይቅርታ ማዬ፣ ግን ያቺ ሴትዮ አንድ ነገር ካላገኘች በፍጹም ሰው አትረዳም። ስሚ፣ ልጠብቅሽ ትችላለች፣ ግን ከማንም ሰው የሆነ ምላሽ ካልፈለገች በቀር አትረዳም። ሊሆን ይችላል ማለቴ፣ ያኔ ስልኬን ቀምተውኝ ከአንተ ጋር መገናኘት አልቻልኩም ነበር እና አክስቴን ሀየት ናት ስልክ በድብቅ ያመጣችልኝ እና ለኖኅ ደውይለት አለችኝ። እውነት መልካም ስራ ልስራ ብላ እውነት በምላሽ ምንም የጠየቀችኝ ነገር የለም። እንግዲህ እውነትሽን ነው። ምናልባት የምታስቧትን አይነት ሰው ላትሆን ትችላለች፣ ምናልባትም ልቧ ደግ ሊሆን ይችላል። ሴቪ ላይ እባክሽ፣ አቁም እባክሽ። እንግዲህ እንደዛ ነው የሚመስለው። ሱምሩ፣ ነገሩ እንደዛ ከሆነ ለምንድን ነው እናትሽ እዚያ ቤት አሁንም ያለችው? ሄደን ወደዚህ ልናመጣት ይገባል። የምርህን ነው? እውነትን ነው እንደዛ እያሰብክ ነው። ምን አለበት። ተመልከቱ፣ ይሄ ትልቅ ቤት ለሁሉም ሰው ይበቃል። ለሁሉም ሰው የሚበቃ ክፍል አለን አይደለም፣ እንዲህ ወጣቶች። እንግዲህ ያው ቤቱ ያንተ ነው ወንድም ታሲን፣ አንተ ከፈቀድ፣ ከአያታችንን እዛ ማቆየት የለብንም። ኑ መሌክ ከተስማማች እኔም እስማማለሁ። እሷ ከፈለገች የፈለገች ይሁን። እማየንም ጠይቃት። እኔም እፈልጋለሁ። እማዬ፣ አሁኑኑ ሄደሽ ወደዚህ ልታመጫት ይገባል። እዛ ብቻዋን አትተያት። እሺ፣ እንዳላችሁ አመሰግናለሁ። ታሲም፣ አሁኑኑ ኑ ሄጄ አመጣታለሁ። ከዚህ በኋላ እዛ ሻንሳላም ቤት ውስጥ ለአንድም ቀን ቢሆን መቆየት የለባትም። በቃ አሁን መሄድ አለብኝ። አዲስ ነገር ካላሳውቅኝ። እሺ፣ አታስብ፣ ችግር የለም። አመሰግናለሁ ልጄ። እና የዴኒ ምርመራውን መች ነው የምናደርገው? የሌለ ነገር አታውሪስት አልገባኝም። ምን ሆነ? የሌለ ነገር እንደዚህ አይነት ነገር ተወጀ የለ እንዴ! አፍሽን ዝጊ። እስኪ ቆይ እናንተ ምንም ማወቅ አትፈልጉም ማለት ነው? ሰውየ ቤታችን ድረስ መጥቶ እኔ የእናንተ ወንድም ነኝ ብሏቸዋል። የእናንተ አባት ማለትም የሙዛፈር ሳንሻላል ልጅ ነኝ ብሏል። ደማችን አንድ ነው ብሏል። ታዲያ ማረጋገጥ አትፈልጉም? እሱ እኮ በጣም እርግጠኛ ነው። እውነት ሊሆን ይችላል። ስሜ ሃሪካ አለም ብትፈራርስ ራሱ ያ ሰውዬ ወንድሜ ሊሆን አይችልም። ግልጽ ነው ምለው ገባሽ? ስለ ህክመት አላውቅም። ምናልባት እሷ ተቀበላዊ ይሆናል፣ ግን እኔ በፍጹም አልቀበል አሁንስ። ይበቃቸዋል። ሊሆን አይችልም። ይሄ ነገር በፍጹም አይሆንም። ለራሴ በጣምረብሻልአስመጠበድርግ ታዝዤ ነው። ምን እያደረሽ ነው ወይዘሮ ሲሉ እንደዚህ አይሆንም። ጀናን እማዬ፣ እዚህ ምን ፈልገሽ ነው የመጣሸው? ስምሮ ከአንተ ጋር ምንም ጉዳይ የለኝም። እሺ እናቴን ለማናገር ነው የመጣሁት። ውጭ ጥሪያትና አናግራት። ቤት ውስጥ ምን ልትሰሪ ትገቢያለሽ? ህክመት ከአንቺ ጋር ምንም ጉዳይ የለኝም። ዝም በይ እስቲ እማዬ፣ እዚህ ቤት ውስጥ ከእነዚህ ሰው መሳይ ሴጣኖች ጋር ለምን ያህል ጊዜ ነው የምትቆይው? ቀስ ቀስ የምትናገሪውን እያሰብሽ ሴትዮ፣ ምንድን ነው የምትይው? ሰው ያቃጥላሉ፣ ቤት ያፈርሳሉ፣ ሰው አግተው ይወስዳሉ። ታዲያ ከዚህ በላይ ምን አይነት ሴጣናዊ ስራ እስከሚሰሩ ነው የምትጠብቂው? ሱምሩ፣ ተመልከቺ፣ ይሄ ቤታችን ነው ልጄ። አይደለም፣ እማዬ፣ ቤታችን አይደለም። ይሄ በጥላቻ ልባቸው የጠቆረ ሰዎች ቤት ነው። ከእኔ ጋር ነው መሆን ያለብሽ፣ እሺ በያው ነቃሽን ሰብስቢና ከዚህ እንሄዳለን። ምን ማለትሽ ነው አልገባኝም። ወደ ሌላ የወረደ ቤት ልንሄድ ነው መታጠቢያ ቤትም ሆነ መጸዳጃ ቤት የሌለው ወይስ ያመንጣፍሻጭ ሰውዬ የሰጠሽ ጠባብ አፓርታማ ቤት ውስጥ ልንኖር ነው? እንደዛ ነው? አይ አይሆንም። ከዚህ ቤት ወዴትም አልሄድም። አንቺም አብረሽን እዚህ ኑሪ። እዚህ አስቢ፣ ጭንቅላትሽን ተጠቀሚበት። ድርቅ አትበይ። ተመልከች፣ ባልሽ እዚህ ነው ያለው፣ ልጆችሽም እዚህ አሉ። ይሄ ቤትሽ ነው የኔ ልጅ። ይሄ የአንቺን ቤት ነው ገባሽ? ስለዚህ ከኔ ጋር አትመጪም። ከአንቺ ጋር አልመጣም። ስምሩ አትመጣም፣ አትመጣም። በራሱ አፍ እንደማትመጣ ነግራሻለች። አሁን ገባሽ? ለምንድን ነው የሚበቃኝ? ከዚህ ቤት እያመናጨኩ ላስወጣት እንዴ? ማን ስለሆንሽ ነው? እዚህ ውስጥ አትግቢ፣ ስምሩ ትሰምኛለሽ? ማለት የፈለግሽውን ተናግረሻል። አሁን ሳሜት ልጄን፣ እንዴ ላናግረት። ለምንድን ነው ሁላችሁም የተረባበሻችሁት? ምንም አልገባኝም። ነይ በይ እንሂድ። ወይ ጣጣ። አንቺም ደግሞ እዚህ የመጣሽው ይቅርታ ለመጠየቅ እንዳልሆነ አታስመሲ ጉድ እኮ ነው አሁን እሷ ይቅርታ ለመጠየቅ ከሆነ የፈለግሽው ንገሪን እማዬ መሊክና ያዳንሻት አንቺ እንደሆንሽ አውቀናል ዝም በይ ልጄ ይሰሙናል ዝም በይ እንዲሁም እነሱ ለራሳቸው ሁሉንም ነገር እየተጠራጠሩ ነው ያሉት እሺ አንድ ነገር ብቻ ጠይቅሻለሁ እዚህ ተመችቶሻል ማለትቴ ጥሩ ሁኔታ ላይ ነው ያለሽ? እማዬ ንገሪኝ። ደህና ነኝ፣ አታስቢ። ደህና ነኝ። ስለ እኔ ምንም መጨነቅ አያስፈልግም ልጄ፣ ደህና ነኝ። እነዚህን የማይረቡ ሰዎች ሁላቸውን ምልካቸውን አሳያቸዋለሁ። ችግር የለም እማዬ፣ ነይ እባክሽን፣ ነይ፣ አብረን እንሂድ። ምን ትሰሪ ያለሽ የኔ ውድ ልጅ? ቆይ ምንድን ነው የምታወሪው? እኔ እዚህ ቤት ባልኖር ኖሮ እንዴት ብለን ነው መሊክን ለመታደግ የምንችለው? ንገርኝ፣ እንዴት ብለን? ነግሬሻለሁ፣ እዚህ ቤት የምቆየው ለራሳችን ስል ነው። እጠነቀቃለሁ አላልኩሽም? እርግጠኛ ነሽ? አዎ፣ እርግጠኛ ነኝ። አይገባሽም እንዴ ከውስጦኝ ስራ ይነሰራለሁ። ኒሃየትን የዛኔ ያውቆታል። አሁን በሂጂ። እኔ እናትሽ ገና ሁሉንም ነገር አስተምራቸዋለሁ። ምንም አታውቂም፣ ባዶ ነሽ። እውነት ምንም አይገባሽም። ታሳፍሪያለሽ። ተመልከቺ፣ ቆንጆ ቤት ነው። ባልሽ እዚህ ነው፣ ሁሉም ሰው እዚህ ነው። እንዴት እንደዚህ ትሆኛለሽ? ተመልሰሽ እንዳትመጪ ስምሩ።